ቡና ስለ ስንት ያሸንፋል? ሽንፋል ሁለት ባዶ። ዛሬ ከኢትዮጵያ ቡና ጋር ጨዋታ አለው። ማን ያሸንፋል ትያለሽ? ኤልፓ። ስለ ስንት? ሁለት ለአንድ። እሺ፣ በመጀመሪያ ደረጃ ማማዬ ስምሽ ማን ነው? ሚኖና ሻረጋ። ሚኖና የማን ደጋፊ ነሽ? የኤልፓ፣ የኤልፓ እንዴት ማነው መጀመሪያ ጊዜ ይዞሽ የመጣው ወደ ኤልፓን እንድታይ? አባቴ ነበር። አባቴ እያሰለጠነ ስለነበረ ውሰደኛል እኮ ትዝ አልኩት። እዚያን ውሰደኝና አቤል ማሊያ ስጠኝ። አቤልን የዛን ጋር ተዋወቅሁት እዛም፣ አዎ የተዋወቅሁለት እዛም። በኋላ ከትንሽ ቆይታ በኋላ አባዬ አቤል ማሊያ ስጠኝ ብዬሽ ጻፍኩኝ። ከዛም በኋላ አቤት ደሞ ማለ ያሰጠኝ ዘማለ በዲሽ ቲቪ ላይ መነጋገሪያ ሆንኩኝ። ዋው በጣም ደስ ይላል። በጣም ነው ምቶጆ የኢትዮጵያ አዎ ኦኬ ዛሬ ከኢትዮጵያ ቡና ጋር ጨዋታ አለው። ማን አይሽነፋልት ያለሽ ኤልፋ ስለስን ሁለላ አንድ ሁለላ አንድ አይሽነፋል። አሲ ደስታሽን ልክ ቡና ላይ ሲያገባ እንዴ ነው የምትጨፍሪ? ወይ ሲያገባ ኢትዮጵያ እንዴ ነው ደስ የሚልሽ አንቺ በጣም ነው ደስ የሚልሽ ነው ምን ጊዜ ሁጊዜ ሁልጊዜም እንደዚህ ነው እንትን ብትይው። ስለዚህ ሁልጊዜም ማን እንዲያሸንፍ ትፈልጊያለሽ? ኤልፓ። በጣም አመሰግናለሽ። በመጀመሪያ ደረጃ ቤቢ ስምሽ ማን ነው? በጸሎት። የማን ደጋፊ? የቡና ደጋፊ ነህ? ከስንት ዓመት ጀምሮ መደገፍ ጀመርክ? ከሁለት አመት ምናምን ከሁለት አመት። እባክህ፣ መጀመሪያ ስታየ ማን ነው? ጫ ከማን ጋር ትጫወተው? ቡና ታስታውሰዋል? አታስታውስም? ማን ነው ይዞሽ የመጣው መጀመሪያ ላይ? አባዬ። አባትክ? የታለ አባትክ? እስኪ መጀመሪያ ላይ ይዞ ስትመጣ ከማን ጋር ነበር የሚጫወተው? ካስታወስከው፣ ድንገት። አይ፣ እንኳን እሱ እኔ ለሩጫው ነው የመጀመሪያውን ይዤ የመጣሁት። የሩጫውን ጊዜ ነው ይዤ ነው ስለዚህ እንዴት ነው ከሁለት አመቱ ጀምሮ እየደገፈ ነው? አዎ። አሁን ሲያገባ ምን ብለህ ነው የምትጨፍነው? ችግር የለም። ስለዚህ ቡና ስለ ስንት ያሸንፋል? እ ሁለት ባዶ? ሁለት ባዶ ሸንፋል። እስኪ ፍቅረን ግለጽላቸው ለቡናዎች። እንወዳቸዋለን ቡናዎች ትወዳቸዋለህ? እሺ በጣም አመሰግናለሁ። እሺ አለኝ።